ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አራት 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደብረ ማርቆስ ከተማ በሚገኝ የአገዛዙ ካምፕ ላይ ጥቃት በመፈጸም አመራሩ ጭምር ተደምስሷል። ከባድ ውጊያዎች ተካሂዷል። የአገዛዙ ጦር ፈርሰዋል። በፋኖ የደረሰበትን ምት መቋቋም ያቃተው አገዛዙ በርካታ የኦሮሚያ ልዩ ኃይል አባላትን ወደ አማራ ክልል ማስገባቱ ተገልጿል። በመቀሌ ቲዲኤፍ አርሚ 22 አባላት የተቃውሞ ሰልፍ ማድረጋቸውን ተከትለው ከፍተኛ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 በደብረ ማርቆስ ከተማ በሚገኝ የአገዛዙ ካምፕ ላይ ጥቃት በመፈጸም አመራሩን ጭምር ተደመሰሰ። ቀንጌታ ዩፍታዬ ስድስተኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ በመግባት ውሃጋን አካባቢ በሚገኘው የአረመኔው ሰራዊት ካምፕ ላይ ጥቃት በመፈጸም ጠላትን መደምሰስ ችሏል። ራስቢት ወደድ መንገሻ አቲከም አምስተኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ አረመኔው ስርዓት ከቁጭ ወደ ቡሬ ከተማ ተዝረክርኮ ሲንቀሳቀስ ዋንጃ ተራራ ላይ ደፈጣ በመያዝ ሳጅን መንግስቱን ጨምሮ በቁጥር በውል ያልታወቁ ጠላትን መደምሰስ ችሏል። ጥቅምት ሁለት 2018 ዓ ም በየቦታው ሽንፈትን እስከ አፍንጫ የተከናነበው የብርሃኑ ጁላ ሰራዊትና የአማራ አድማ ብተናና ሚሊሻ ዛሬ አፋ ባሀ ቴዎድሮስ እዝ አንደኛ ክፍለ ጦር ኮረኔል ታደሰ ሙሉ ነብርጌድ ቀጠና የሆነችውን የሪም ከተማ ንጹሀን ማህበረሰብ በርካታ ወጣቶችን በማሰር በመደብደብ አካላዊ ጉዳት አድርሶባቸዋል። የአማራ የሆነን ሀብት ንብረት በሁሉም ቦታዎች ላይ በመዝረፍ እና በማውደም ያለ እረፍት እንቅልፋቶ እየሰራ ያለው ተላላኪ ሰራዊት ዛሬም በሜጫ ወረዳ ሪም ቀበሌ ላይ የአምስት ግለ ግለሰቦችን ሞተር አውጥቶ ሜዳ ላይ አቃጥሏቸው ሄዷል። ይህ የመጨረሻው የሽንፈት ምልክት መሆኑንም በተግባር አሳይቷል። እንዲሁም በአዴት ዙሪያ ተሰብስበው አዝመራ ሲያርሙ የነበሩ ገበሬዎች በድሮውን ተጨፍጭፈዋል። በዚህም ከስድስት በላይ ገበሬዎች ሲሰዉ በርካቶችን ማቁሰላቸውን ከአካባቢው የወጣው መረጃ ይጠቁማል። ይህ በእንዲህ እንዳለ የአርበኛ ዘመነ ካሴን ጥሪ የተቀበሉ አስራ አንድ አገዛዙ የጸጥታ አካላት ፋኖን ተቀላቅለዋል። ከዚህ ቀደም በአርበኛ ዘመነ ካሴ የተላለፈውን የምህረት ጥሪ በመቀበልና የአፋ ባሀ ምዕራብ አማራ ቀጠና ቴዎድሮስ ሶስተኛ ጎጃም አገው ምድር የ የአስር አለቃ ኤፍሬም አጥናፉ ብርጌድ መስከረም ሀያ ሶስት ሁለት ሺ አስራ ስምንት አመተ ምረት አዲስ ቅዳም ከተማ ከተደረገው ዘመቻ ሀምሳ አለቃ አይሸሽም ተክሌ ኦፕሬሽን በኋላ ያስተላለፈውን ፋኖን ተቀላቅላችሁ ህይወታችሁን አትርፉ አዋጅ በማክበር መቀላቀላቸውን ብርጌዱ ገልጿዋል። በፋኖ የደረሰበትን ምት መቋቋም ያቃተው አገዛዝ በርካታ የኦሮሚያ ልዩ ኃይል አባላትን ወደ አማራ ክልል ማስገባቱ ተገለጸ። በፋኖ የደረሰበትን ከባድ ምት መቋቋም ያቃተው የአብይ አህመድ ወንበር አስጠባቂ ኃይል ከደቡብና ኦሮሚያ ክልሎች በርካታ ልዩ ኃይሎችን ወደ አማራ ክልል እያስገባ መሆኑን ምንጮች ገልጸዋል። ሆኖም ወደ አማራ ክልል እንደ ግሪሳ የገባውን ጨፍጫፊ ኃይል እየሳቡና እየቆራረጡ እንዳይወጣ ማድረግ የፋኖ ጦር አመራሮች ትልቅ የቤት ስራ ነው ተብሏል። ፋኖው ወደ መደበኛ ውጊያ እየገባ ስለሆነ ባለን የ የሰው ኃይል ብዛትና በጦር መሳሪያ ብልጫ ታግዘን ፊት ለፊት ገጥመን እናሸንፈዋለን ሲሉ የመከላከያ አዛዦች ገልጸዋል። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ አማራውን እርስ በርሱ ለማቃብተኗል ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን ፈተን እንለቅበታለን ሲሉ መናገራቸው ይታወሳል። ከዚህም በተጨማሪ እነ ሽመልስ አብዲሳ አማራውን ዱላ እንዲይዝ እናደርጋለን እያሉ ስማቸው ተጠርቶ የማያልቅ የታጠቁ ኃይሎችንና ተጠባባቂ ኃይሎችን በገፍ እያሰለጠኑ ይገኛሉ። ከነዚህም መካከል ገዳ ማንዶ በሚል ወደ አዲስ አበባና በዙሪያዋ እንዲሰማራ ያሰለጠኑት ኃይል ነው። ከሰሞኑም ራሳቸው ሽመልስ አብዲሳ በተገኙበት ተመርቋል። አማራን ከአዲስ አበባ እንደሚያጸዳና እንደሚያሰቃይም ተነግሮለታል። ሌላኛው ደግሞ ሬጴሎላ የተባለው ኃይል ሲሆን ከልዩ ኃይል ዝቅ ያለ ከፖሊስና ሚሊሻ ከፍ ያለ ኃይል ነው። የቡድን መሳሪያዎችን ታጥቆ የሚንቀሳቀስ የጸረ ሽምቅ ተዋጊ ነው። በወለጋና ሌሎች የክልሉ አካባቢዎች አማራውን ትጥቅ እያስፈታ እንዲያሳድድ የሰለጠነ ኃይል ነው። ጋቸና ሲርና የተባለው ኃይል ደግሞ የሸገር ከተማ ከተሞችን ጨምሮ በመላው ኦሮሚያ ለስርአቱ ዘብ ይሆናሉ በሚል የሰለጠኑና ብዙም በትልቅ ያልታጀቡ ተጠባባቂ ወጣቶች ናቸው። በዚህ ላይ መደበኛ ፖሊስ፣ ሚሊሻ፣ አድማ ብተናና ልዩ ሀይል የነበረ ሀይሉን እንደያዘ ተቀምጧል። በተጨማሪም አገዛዙ ከተራ ወታደር ጀምሮ እስከ ከፍተኛ ጀኔራል መኮንንነት ድረስ መከላከያን በኦሮሞ ተወላጆች ለመሙላት ጥረት እያደረገ ነው። ይህን ሁሉ የሚያደርገውም የአማራን አንገት ለማስደፋት ዘላለማዊ ስልጣኑን ለማጽናት ነው። ታዲያ ይህ ሁሉ ሲሆን የባህዴን አመራር የአማራ ተወላጅ የመከ መከላከያ አባል የክልሉ ሚሊሻና አድማ ብተና የራሱን ወገን እየጨፈጨፈ ከፋኖ ወንድሞቹ ጋር እርስ በርሱ እየተዋጋ ክልሉን ያወድማል፣ ህዝቡን ያሳድዳል። በመቀሌ የቲዲኤፍ አርሚ 22 አባላት የተቃውሞ ሰልፍ ማድረጋቸውን ተከትሎ ከፍተኛ መነጋገሪያ ሆኗል። በትግራይ ክልል ዋና ከተማ መቀሌ በዛሬው ዕለት የትግራይ መከላከያ ኃይል አርሚ 22 ኮር ሶስት አባላት የተቃውሞ ሰልፍ አድርገዋል። እነዚህ ወታደሮች በመቀሌ ዋና ዋና ጎዳናዎች ላይ አልፈው በሌተናል ጀኔራል ታደሰ ወረደ ጽህፈት ቤት የተቃውሞ ድምጻቸውን አሰምተዋል። በሰልፉ ዋና ጥያቄ ሆኖ የቀረበው ለሶስት ወራት ያህል ደሞዝ እንዳልተከፈላቸው የሚገልጽ ሲሆን በተጨማሪም የደሞዝ ጭማሪ እንዲደረግላቸውም ጠይቀዋል ጠይቀዋል። በሰልፉ ላይ የአርሚ 22 ዋና አዛዥ የሆኑት ኮረኔል ገብረስላሴ በላይ ጭምር መገኘታቸውን ከስፍራ የተሰራጩ መረጃዎች አስረድተዋል። እነዚህ ሰልፈኞች ከጊዜያዊ አስተዳደሩ ፕሬዚዳንት የሚያነጋግራቸው አካል በማጣታቸው የተነሳ ወደ አሉላ አባነጋ አየር ማረፊያ የሚወስደውን መንገድ ዘግተዋል። ከታጣቂዎቹ ውስጥ አንዱ ለወጋህታ ፎክስ በሰጠው መግለጫ ጊዜያዊ አስተዳደሩ ሆነ ብሎ መልስ ለመስጠት ፈቃደኛ ባለመሆኑ መንገዱን ለመዝጋት መገደዳቸውን አስታውቀዋል። በመንገዱ መዘጋት የተነሳ የህዝብ ትራንስፖርትና መኪናዎች ለመቆም የተገደዱ ሲሆን የአውሮፕላን ተጓዦችም በረራ አልፏቸዋል። አስተያየት ሰጪው የቲዲኤፍ አባል ሲናገር ከጊዜያዊ አስተዳደሩ ከፍተኛ ባለስልጣን እስካላነጋገረን ድረስ መንገዱን አንከፍትም ብሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ መንገዱ ዝግ ነው። ይህን የወታደሮቹን ጥያቄ ተከትሎም የብልጽግና መንደር የማህበራዊ ሚዲያ ሰራዊት ገጾች ታደሰ ወረደ ታገቱ፣ መፈንቅለ መንግስት ሊደረግባቸው ነው፣ ታጣቂዎቹ ሰልፍ የወጡት በኤርትራ ፍላጎት ነው ሲሉ ተሰምተዋል። ቀደም ብሎ ደግሞ ለብልጽግና ያደሩት የጌታቸው ረዳ ቡድን አባላት ሰልፉን የጀግኖች ሰልፍ ሲሉ አሞካሽተዋል። ነገር ግን በሰልፉ ምንም አይነት አመፅ አለመከሰቱና ወዲያው በመብረዱ ብስጭታቸውን አሰምተዋል። ኤርትራ ከብልጽግና ጋር ለሚፈጠረው ጦርነት ነዳጅ ለመቆጠብ የሕዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ አዘዘች። የአዲስ አበባ የአስመራና የመቀሌ ገዢዎች ከሰላሳ ዓመት በላይ እንደኖሩበት የአፍታ ፍቅር ስምምነት ወይም አቅም ማጣት ያዳፈነውን ጦርነት ዳግም ለመጫር ከዲፕሎማሲ እስከ ጦር ስልጠና እየተዘጋጁ ነው ሲል ዶቼቬሌ ተንታኞችን ጭምር አናግሮ በሰራው ዘገባ ጠቁመዋል። ዶቼቬሌ ያነጋገራቸው ተንታኝ የትግራይ ኃይል እንደተመታ ጠቅላይ ሚኒስትር አብይ አህመድ ከአጋሮቹ በተለይ ከኤርትራ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

በግብፅ ሻርሜል ሼክ ከ ሀያ በላይ የሚሆኑ የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያዩ። ግብፅ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን አኑረዋል። አዲስ ውብ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም አክለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ። ሀያ ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀ መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ጨምሯል። ሀማስ ከሞቱት ታጋቾች መካከል የአራቱን አስከሬን ብቻ እንደሚመልስ አስታውቋል። በጋዛ የሃያ አራት ታጋቾች አስከሬን ይቀራል ተብሎ ይታመናል። አንድ ሺ ሰባት መቶ ፍልስጤማውያን እስረኞች ተለቀው ከቤተሰቦቻቸው ተቀላቅለዋል። የእድሜ ልክ ስርዓት ተፈርዶባቸው የነበሩ ወደ ሁለት መቶ ሀምሳ የሚጠጉ ፍልስጤማውያን እስረኞችም ተለቀዋል። ከእነዚህ መካከል መቶ ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅኝተዋል። ፍልስጤማውያኑ ከተለቀቁ በኋላ በቀይ መስቀል መኪና ውስጥ ሆነው ደስታቸውን ሲገልጹ ነበር። ሆኖም ግን አብዛኛዎቹ ሰውነታቸው ጠውልጎ ለመራመድ ሲቸገሩ ታይተዋል። በካንዮኔስ ልጁን ሲጠብቅ የነበረው ካሊል መሐመድ አብዱራህማን አልቃታሮስ ደስታም ሀዘንም አለ ሲል ስሜቱን ገልጿል። ትራምፕ በእስራኤል ፓርላማ ንግግር ሲያሰሙ የህዝብ ተወካዮች ቆመው ስማቸውን ደጋግመው እየጠሩ አጨብጭበውላቸዋል። ትራምፕ ሲናገሩ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍ የፍልስጤም አገርነት እውቅና ይሰጥ የሚል ጽሁፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃ ተቋርጠዋል። አፈጉባኤ ጉባኤ አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ብለው ሲያስጠነቅቁ ተቃዋሚው ፖለቲከኛ ከአዳራሹ እንዲወጣ ተደርጓል። በግብፅ ውይይት ላይ የፍልስጤም ፕሬዝዳንት ማሐሙድ አባስ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ በርካታ መሪዎች ተገኝተዋል። አብዛኛዎቹ የአረብ አገራት መሪዎች በውይይቱ ላይ ተገኝተዋል። ትራምፕ ሰላም በመካከለኛው ምስራቅ የሚል ጽሁፍ አጠገብ ከአራት መሪዎች ጋር ፎቶ ተነስተዋል። የቀድሞው የዩኬ ጠቅላይ ሚኒስትር ቶኒ ብሌርም በውይይቱ ታድመዋል። ብሌር የትራምፕ የሰላም እቅድን የሚያስፈጽመው ቦርድ ኃላፊ ይሆናሉ። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች። ይህንን የሰላም እቅዱ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም ሀገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛ የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ጠቅላይ ሚኒስትር ቤንያሚን ኔታናሁ ጋዛ በፍልስጤም አስተዳደር ስር እንድትሆን አይፈልጉም። ትራምፕ የሰላም እቅዱ ሁለተኛ ክፍል ተጀምሯል ብለዋል። ትራምፕ በግብፁ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ ሦስት ሺህ ዓመታት መውሰዱን ታምናላችሁ ብለዋል። የግብፅ ፕሬዚዳንት አብዱልፈታህ አልሲሲ በሀገራቸው ትልቁ የሆነውን ኦርደር ኦፍ ዘ ናይል ሽልማት ለትራምፕ ሰጥተዋል። አልሲሲ አስከፊው ጊዜ ያከ ተመበት ታሪካዊ እርምጃ ነው ሲሉ የተኩስ አቆም ስምምነቱን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም